ሂሳብ ነው የምታስበው፣ እንደማንም እኔ ራሴም በራሴ መስፈርት ነው የምለካው። እንደዛ ከሆነ ግን መስፈርት ልክ አይደለም፣ ቀይር። እንዴት እኔ በየትኛው ጉዳይ ነው አንተ ላይ ብዬ የምመጣው? ምን አውቃለሁ፣ ምናልባት ክራሽሹ ከሆነ ምን አልከኝ? ሰምተሻል? እኔም ብል ግን ሐኪም ጭቅጭቅ አዞልሃል እንዴ? ከኔ ጋር ካልተጨቃጨቅክ የሚደብርህ? ደረቅ ስለሆነ ሽኮራንች ማድረግ የሚመችኝ እና ደረቅ ነገር ከፈለክ እኮ በረሃ ላይ መሄድ ትችላለህ። ከተማ ካገኘው በረሃ ምን ሰራለሁ። ሰው እኮ የሚፈልገውን ነገር ሲያጣ ነው በረሃ መሄድም። ማለት አንተን እንፈልግሻለሁ እያልክ ባልሆነ ምን ማለት ነው? ሰው እኮ እርስ በራሱ ሳይፈላለገ አይቀርም። አንተ ወደኸኝ ባልሆነ። እኔ ሰው ጠልቼ አላውቅም። እኔንም ጨምሮ ሰው አደለሽም እንዴ? አይ ለዛሬ ባለን ደስ ይለኝ ነበር ምን ሆነች ነው? ል ከዚህ በኋላ ኮሰረትም ሆንኩኝ በሶ ቤላ ለሌላው ሄድ አውራ እንጂ እኔን ተወኝ። እሺ እኔ ሰው ጠልቼ አላውቅም። ሰኒ ረፊ ረፊ ይሄ ቆይ ለምዶ ስለሱም አስበው ሊያሳስተኝ ሲጀመር እኔ እንደዚህ አይነት ነገር አይነካካኝም፣ ግን ደግሞ እኮ ፈልግሻለሁ ብሎኛል። ግን የሚፈልገኝ ለጸብም ለድብድብም ሊሆን ይችላል። ናጭራነገኝ። ልጅቷ ምን ብላት ነው እንደዛው ነው ሄደችው? መቼም መጥፎ ነገር አልተናገርኳትም አይደል? እና ምን ሆና ነው ሰባት ያለት አትና ደጅ። በቃ እኔ የምልህ ግን አንተ ማን ነህ? ያሳዝናል በጣም እስካሁን አላወቅሽኝም። ኧረ አታላቅጥ። ቅዱስ እባላለሁ። እሱንማ እሺ። ስለ እኔ ምን ልንገርሽ? ደስ ያለህን። አዝናለሁ። ደስ የሚል ታሪክ የለኝም ማለት ማለትማ ስሜ ቅዱስ ሆነ እንጂ ስራዬና ድርጊት የርኩስ ነው። አረ በስመ አብ በል ምን ነው? የምሬን ነው። አንተ እንደዛ ይባል። እኔ ውሸት ስለማሉድ እንጂ የፈጠራ ታሪክ ራሴን ክቤ እና አጋንኘ ማውራት ችል ነበረ። አሁን ይበልጥ ላቅ ፈለግኩ። ያው ሙድ አይደለም አሁን ከወረው መጥፎ ስሜት ውስጥ ነው የምገባው። እንዴት ናችሁ? ይእአ ስናወራ መጣ በጣም አሪፍ። ማለት እኔማ እንዳውም ታጋደላችሁ። ይህማት ማለት ለምንድን ነው የምንጋደለው? ቂም በቀል የለም። አንተ በቃ እያዋዛ ስለምታወራ እሷ ደግሞ የትዕግስት ንግስት ስለሆነች ነው። እኔ ግን እዚህ ቤት ስንት በማጠርሻት ነው የምከሳችሁ? አንድ ምስክርአንረስ አንድ የሚያምነኝ ሰው ተገኘ። ጭራሽ አትናገር ነው የበለውበት። ቀጥሎች መምጣት ጀመርሻ። እኔ እኮ ልጅ ላይ ነው የመጣሁት። አንተ ማን ያስታውሳል? አንተ ማን ነው? አረ እነዚህ ቀዳሽ የተከዳው ማይች መሳይ ቆንጆ ያመጣ ነው። እሺ በቃቸው። ወይቴ ምን ይሻልሻል? ግን አሁን እንዴት ነው ነጽናት የምረቃቸው? ቆይ እኔ እኮ ብቸኝነት ሊገለኝ ነው ወይ አንቺ ከጎን የለሽ። እስከ መቼ ነው እንደ ዱር አውሬ ራሴን ከሰው አግልዬ የምኖረው? እስከ መቼ ሕይወት እኮ በብቸኝነት ስትመራ ሰልችናት። ይሄ እንዴት መረዳት ያቅትሻል? እኔ እኮ ገና ልጅ ነኝ፣ ወጣት ነኝ። ብዙ ነገር ያስፈልገኛል፣ ጓደኛ ያስፈልገኛል። ስናት ተይን፣ በቃ ህይወትን ቃል መኖር አለብ። ተይን ሏች ሰሊ ጭራሽ ባታ የመጣችሁ ሰላም ሰላም፣ ውድ የቻናል የተከታዮች በሙሉ ሰላማችሁ ስትርፍርፍ ይበልልኝ እያልሁኝ እንግዲህ ጽናት ድራማ ክፍል ሰባ ሶስት የጀመቻለን እናቱ ቤተሰቦች ቪዲዮ ሌክቸር በማረት ጀምሩ፣ እንዲሁም ቤተሰብ ቤተሰብ እንድትሆኑ በአክቦ ተጋብዛለሁኝ። የዛሬ ቤዶ እንግዲህ አስተማሪ ነው፣ ደስ የሚልም ነው እና ውድ ቤት ውስጥ ከመጨረሻ ድረስ ቪዲዮን እዩ ትላለህ እና ሰኒም እንግዲህ ከነ ጽናት ቤት ቁጭ ብላ ስልኳን እየነካካች ነበረ። እሱም እንግዲህ ክብሮ የሚመጣና አንቺ ልጅ ቤት ቀየርሽ? እንዲህ ይላታል ማለት ትላለች በብዛት ከዚህ ሳይሽ ነው ይላታል። አጋጣሚ ነው ትላለች። ወይስ ይላል ምናልባት እኔ ከቤት መምጣት ስላቆም ናፍቄሽ ይላታል ማለት ነው። ከዛም ምን አልክ ትላለች። እኔ ከቤት መምጣት ስላቆም ናፍቄት ለማየት ነው ይላታል ማለት ነው። ደገመው ማለት ነው። ራስ በምንድን ነው ታስብ ትላለች። በራሴ ይላታል። እዛን በኋላ እንደዛ ከሆነ ልክ አይደለም ቀይር ትላለች ማለት ነው። እኔ አንተን ለማየት እንዴት ብየመጣ ትለዋለች እሷም ማለት ነው። እሱም ሰምተሻል ይልና ይቀይራል። እኔ ምልህ ግን ሐኪም ጭቅጭቅ አዞልሃል እንዴት ትለዋለች። እሱም ደረቅ ስለሆንሽ እኮ ነው አንቺ ማድረቅ ደስ የሚለኝ ይላታል። እሷም ደረቅ ነገር ከፈለግህ እኮ በረሃ መሄድ ትችላለህ ትለዋለች። እሱም ከተማ ላይ ከተገኘ እኮ በረሃ መሄድ አያስፈልግም ይላታል። እዛ ማለት እፈልግሻለሁ እያልከኝ እንዳይሆናል ሰው የሚፈልገውን ካወቀ ለምን ይሄዳል እያለ ይጠይቃታል። እንዲህ አንተ ወደ እንዳይሆን ትለዋለች ሰው አይደለሽ እያለ ይጠይቃት። እሱም እንግዲህ አይ ለዛሬ ባይሆን ደስ ይለኝ ነበር ትላለች። እሱም እንግዲህ ማለት ብሎ እንትን ይላታል። እዚህ በኋላ እንግዲህ እሱ ብላም ሆነ እኮ ሰረት ለሌላው ሄደህ አውራ እንጂ ለኔ ተወይ ብላ ትሄዳለች። ማለት ልጅቷ ምን ሆነች ብሎ ስም ቁዝ ብሎ እንትን አለ። እሱም እንግዲህ ወደ ቤቷ ሄዳ እኔ ሰው ጠልች አላቅም የሚለውን ነገር ታስባለች። ለራሷም ሰኒ ረፊ ሰኒ ረፊ ለምንድን ነው ስለ ሱም ታስቢ ሆ እያለች፣ ሊያሳስተኝ እያለችም እንትትላለች። እሷም ሲጀምር ይህ ነገር አይነካካኝም እንደውም ክፈልች አለ ብሎኛ ስትልም እያሰበች ነው ማለት ነው። ደግሞ የሚፈልገኝ ኮ ለጠብ ለጭቅጭቅ ሊሆን ይችላል። እያለችም ስጋትን ትንብሎባታ ማለት ያን ሁሉ እያሰበች እያለች እንግዲህ ተነስታ ወደ ክላሷ ሄዳለች። ክብሮም እንግዲህ ሶፋ ላይ ድንዝዝ ብሎ እንግዲህ እንደተቀመጠ ነው ማለት ነው። ጽናት ገብታ እንትን ስታዋራው ከቀልቦ አልነበረም። ሰኒ የት ሄደች እያለችም ስጠይቁ አሁን ሄዳለች እቃል ገዛ ሂጅ እንሂድ ብላትም ቢያለች ስትልም እንግዲህ ትላለች እንጃ ከዚህ ከወጣች ጋር ቆየች ሲልም ይመልስላታል። ጽናትም እንግዲህ ወደ ቤቷ ሄዳ ይሆን እንዴ ስትልም እንግዲህ ዳስስ ስታደረግ ስልኳን ታገኛለች። ይሄ ሰኒ ስልክ አይደል እንዴ ትላለች ማለት ነው። ነው እንዴ እንጃ ይላል እሱም ማለት ነው። ስለዚህ ወደ ቤቷ ስልኳን ትታ አትሄድም ትላለች። እኔ እንጃ ወይ ደዊላት ይላታል እሱም ማለት ነው። ምን ትላለች ደዊላት፣ ዛሬ ምን ሆና ስትል እሷም ተመልስለታለች ማለት ነው። ስልኳ እንግዲህ በእጇ ይዘው እያለች ደው ይላት እያለ ይጠይቃታል እሱም፣ ምክንያቱም ከቀልቡ አይደለም እሱ ነው እንዴ ብሎም እሱም ተገርሞ እንደገና ወደ ክላሱ ይሄዳል። ጽናትም ልጁ ምን ሆኗል ዛሬ ስትልም እንትን ትላለች። እሱም እንግዲህ ወደ ክላሱ ሄዶ ልጅቱም ምን ብላት ነው እንደዛ ይሄደችው መሸ መጥፎ ነገር አልተናገርሁ መደል እያለ አልጋው ላይ ቁጭ ብሎ እንትን ይላል። እና ምን ሆና ነው እያለም እንግዲህ ያስባል ማለት ነው። በረጅሙ የተነፈሰና ለምንድ ለምንድ ነው እንደዚህ እያሰብኋት ያለው እያለም ይላል ማለት ነው። እንግዲህ ሰኒን እያሰባት ነው ማለት ነው። እሷም እንግዲህ በተቃራኒው እያሰበችው ነው ማለት ነው። እኔ ጠለች ማንን ጠልቻላቅም የሚለውንና እፈልግሻለሁ የሚለውን ነገር እሷም እያንሰላሰለች ነው ማለት ነው። ክብሮምም እንደዚያ ኪራ እንግዲህ በመሀል ይመጣና ራስን በቢዛ አድርገሃል ምናምን ይለዋል። አሁን አይሻልም ብለህ ነው እያለ ይጨዋወታሉ ማለት ነው። ከዛ ወደ ሰኒን ያነሱና ስልኳን አድርሰህ ትመጣ እኛ ምን ሄድበት ነበር ይለዋል። አይ አልሄድም ይለዋል እንግዲህ። የሆነ ነገር እንዳየሽ ነው ተጣርብ ሄደች ምናምን እያለ ነበረ እንግዲህ። እሱም እንደማይሄድ ይነግረዋል ኪራ ማለት ነው። በቃ እኛ ሄደን እኔ ብሆን ሄደ ይሰጣታለሁ ብሎ እንግዲህ ይሄዳል ማለት ነው። ጽናትም ትንሽ ከፍታት ነበረ እዛ የሚሄዱበት አሰቡት ቦታ ሊቀሩ ስለሆነ ግን መጨረሻ ላይ እንሄዳለ ብሎ እንትን ስላላቸው ደስ ብሏቸዋል ማለት ነው። እንግዲህ ናሆም ማለት ክብሮም ሰኒ ጋር ሂዶ ስልኳን ይሰጣታል ማለት ነው። እና ዝናብ እየዘነበ ነበር መሰለኝ፣ ታክሲ ያገኛለሁ ሊሄድ ነው እንትን ይላል። ጠላልስጥህ እንዴ ስትልም ስለዋለ ዛሬ ለምንድነው ሰላማዊ የሆን እያለ ይጠይቃል። እሷም ሄዳ በቃ ጠረግባል ልለማመጥ መሰለህ እንዴ ለምን እንኳን ዝናብ መብረቅ ለምን አይመታም ትለዋለች? በቃ እሺ ጥለውን ሲጭኝ ይላታል። እሷም ከኔ እንትን እንደማትመጣ እኮ እንትን ላለሁ ስታለች፣ ወይ እኔ እኮ ቀልበ ቢስ ነኝ ለካ ጥለው የለም ምር ወስደዋለች አለችው ማለት ነው። እሷም በቀራችሽ ብቻ ነው ማትረሹ ይላታል። እሱም ማለት እንግዲህ እሱም እንደምንም እንትን ብሎ ለመሄድ ሞክሮ ነበር ግን ዝናቡ ኃይለኛ ሲሆንበት ተመልሶ መቶ በቅጣት አስገብተው አለች ማለት ነው። ከዛ ወጥ መስራት ነው የሚሆነው መቼም የአንቺ ቅጣት ብሎ እንግዲህ ምግቡን እየሰራላት ማለት ነው። እንግዲህ እንደዛ አሁኑ ዛሬ በሰላም ተለያይተዋል አልተጣሉም ማለት ነው። ሁሌ ጭቅጭቅ የነበረው ዛሬ ግን አልተጣሉም። ስለዚህ እሱም ገርሞታል ማለት ነው ክብሮ ዛሬ ሳይጣሉ ስለተለያዩ ገርሞታል እና እንግዲህ እነ ጽናትን በሰላም ከሄዱበት በሰላም መተው ዛሬ ገርሞታል። ለእነሱም እየነገራቸው ነበር፣ ሳይጣሉ እንደመጣ ማለት ነው። እዛ ቅዱሴንም እንትን ብላ ቅዱስና ሰኒም ስላንተ ነገረኝ እስኪ እያል ስጠይቋ ነበር። ስለምን ልንገርሽ ቅዱስ ባላሉ ስላት እሱን አውቃለሁ ስትለው እና ስሜ ቅዱስ ሆኖ ስራዬ ተግባሬ ሁሉ ነገር ግን እርኩስ ነው ሲልም እንትን ብሎላታ ማለት ነው። በስማን በላንተ ስትልም እንትን ብለዋለች እና ጊዜው አይበቃኝም ሌላ ጊዜ እነግርሻለሁ ብሎ አራዝሞታ ማለት ነው። እና እንግዲህ የምሩ አማትን መታ ደግሞ ከኔን እየወሰደች እያለ ስትመጣባት መጣባት ደንግጣለች ማለት ነው። ታማ እንግዲህ የልብ ታማሚ እንደሆነች አላወቁም ይመስለኛል። እንደኔ እንትን ስል ማለት ነው እና የራስ ስንታት ነው ብላሽው ሸውዳታለች ማለት ነው። እዛም በኋላ እንግዲህ በጣም ደስ እንደምትል ከባሏም እንደዚ አይነት ልጅ ማግኘት በአሁኑ ጊዜ ከባድ ነው እያለች ስታመሰግናትም ነበረ ምሩ ማለት ነው። ሀፌ ቁርጥ ይበልስ ስጥላት ነበርና ና ሆሜ እያለች ስትጠረው ማለት ነው። እና ማትያዋም ደስ ምትልናት እስካሁን ድረስ እንግዲህ ያለውን ነገር ደስ ይላል ማለት ነው። አንዳንድ ጊዜ የምንመለከታቸው ነገሮች ባማት የሚጠሉ ናቸው ልጆች ማለት ነው። እና የእንትና ደግሞ አሁን የገጠማት ነገር ደግሞ ደስ የምትል ትወዳታለች። እንግዲህ ግን ደግሞ እንዳንቺ አይነት ቆንጆ ልጅ ብታመጭ ስትልም ነበር። አሁን ነገሩ ደግሞ እንግዲህ እዚህ ጋር ነው ማለት ቶሎ እንዲወልዱ ትፈልጋለች ማለት ነው። እና እንግዲህ ክብሮም ሰኒን ጋር በሰላም እንትን ብሏም ማለት ነው። ናሆም ደግሞ እናንተ እኔ እንትን አላችሁኝ እኮ ሀገሌላችሁኝ እያለም እናትና ምንድነው የሚባል ሀጊት ነው፣ የልጅ ልጅ ምሽት ምንድን ነው የምትባለው፣ እንደዛ ሁለቶች ፒስ ሆነውበታል ማለት ነው። እንግዲህ ሳኒም ደግሞ ታደውላ ማንንም ማትመን ጓደኛ አታብጅ እያለች ስትነግራት ነበር ማለት ነው። እሺ ብላ ቃል ገብት አላታለች። እንግዲህ ይህት ሄሞች እንግዲህ ርቃለሁ በቃ እያለችም ስትላት በቪዲዮ ተመልክተናል ማለት ነው። እና የሆነ ቡና ቤት ቁጭ ብላ ሰኒ እንግዲህ ጽናት ትደውልላታለች። አደዊ ጽናት ስትል እንግዲህ እንትና ይሰማታል ማለት ነው። ቅዱሴ እና እንዴ ሰኒ እያለ ወደ እሷ ሲሄድ፣ አንተ በዚህም ተከተላችሁ ይመጣችሁ እንዲ ምና ብላ እሷን በንዴት እንትናለች ማለት ነው። እሱም እንግዲህ የጠጣችሁን ቡና እንትን ብሎ ተከትላት ወጥቷን ማለት ነው። ቀጣይ ምን ይሆን የሚለውን አብረን የምና ይሆናል። እዲ ቤተሰቦችን ስለነበራችሁ ከልቦ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ